በከተማዎች የኤሌክትሪክ መሰረተ ልማቶችን ደረጃ ለማሳደግና በገጠር የመሰረተ ልማት ሽፋኑን ለማሳደግ ከሀገር በቀል የኤሌክትሪክ መሰረተ ልማት አምራቾች ጋር እየሰራ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ገለጹም። የኢትዮጵያ ኤሌክትሪክ አገልግሎት ከሀገር ውስጥ ኤሌክትሪክ መሰረተ ልማት አምራቾች ጋርም የምክክር መድረክ እያካሄደ ይገኛል። በመድረኩ አገልግሎቱ የኤሌክትሪክ መሰረተ ልማት ግብአት በከፊል በሀገር ውስጥ አምራቾች እየቀረቡለት መሆኑንም አስታውቋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን ፍቅርተ ከበደ በስልክ በቀጥታ መስመራችን ላይ አግኝተናታል። ፍቅርተ፣ እንደምን ውለሻል? መረጃዎችሽን ልታጋሪኝ ትችያለሽ? እንዴት ውለሃል በረከት፣ እንዴት ውላችኋል ተመልካቾችን። እንግዲህ ኢትዮጵያ ሀምሳ አራት በመቶ የሚሆን የኤሌክትሪክ ተደራሽነት ሽፋን አለ። ከዚህ ያለውን ደግሞ ቀሪውን በተለይ ደግሞ ወደ አርባ ስድስት በመቶ የሆነው ለመሙላት አም መሰረተ ልማት ወሳኝ ነው። ታዲያ ይህንን ተከትሎ የኢትዮጵያ ኤሌክትሪክ አገልግሎት ከሀገር በቀል የኤሌክትሪክ መሰረተ ልማት አቅራቢዎች ጋር ውይይት እያካሄደ ነው የሚገኘው። እንደሚታወቀው ከሁለት ከስድስት አመተ ምህርት ጀምሮ አገልግሎቱ ከሀገር በቀል የግብአት አምራቾች ጋር እየሰራ ነው የሚገኘው ከዘጠና ሰባት አምራች ተቋማት ጋር ነው እየሰራ መሆኑ በመድረኩ ላይ የተገለጠው። በተለይ ደግሞ ከትራንስፎርመር ኬብል፣ ኮንዳክተር፣ ሃርድዌር፣ ኢንሱሌሽን እና የመሳሰሉት ጋር ተያይዞ እየሰራ ቢሆንም አሁንም ግን ደግሞ ክፍተቶች መኖራቸው በርካታ ምርቶች ወደ ሀገር የሚገቡት ከውጭ እንደሆነ ነው የተገለጸው ማለት ነው። ታዲያ ያለውን ተደራሽነት በስፋት ለማድረስ አሁንም ግብአቶች እንደሚያስፈልጉ በተለይ ደግሞ እነዚህ ሀገር በቀል ግብአቶች አምራቾች በሀገር ውስጥ ያላቸው የሚያመርቱት አቅም መጎልበት እንዳለበትም እንዲሁ በዚሁ መድረክ ላይ ተገልጿል ማለት ነው። ሪፎርሞች የተለያዩ ሪፎርሞች እንደ ተቋም ሲሰሩ በተለይ ደግሞ ከዚህ ከአምራቾችም ጋር ያለውን ሁኔታ በዚሁ ውይይቶች እንደሚደረጉበትም ተገልጿል ማለት ነው። ያሉትን ወደ አምስት ነጥብ ከአምስት ሚሊዮን በላይ ተጠቃሚዎችን ጋር ለመድረስ አሁንም ግብአቶች ላይ በትኩረት መስራት እንደሚያስፈልግ ከመግባባት ላይ ተደርሶ በተለይ ከጥራታቸው፣ እንዲሁም ጥሬ ዕቃ አቅርቦታቸው፣ የፋይናንስ አቅማቸው እንዲሁም ደግሞ ከዓለም አቀፍ ስታንዳርድ ጋር ያላቸው ውድድር ከቴክኖሎጂም ጋር ተዳምሮ እነዚህ ግብአት አቅራቢዎች ላይ የተለያዩ መመዘኛዎች እንደሚደረጉ ተገልጿል ማለት ነው። ግን ይህ ደግሞ መመዘኛ አሁንም የተለያዩ ማሻሻያዎች እየተደረጉበት አሁን ክለሳም እንደተደረገበት በዚሁ መድረክ ላይ ተገልጿል ማለት ነው። ካሉት በተጨማሪ እስካሁን ሲሰራባቸው ከነበሩት ባለፈ ደግሞ አስገዳጅ የተባሉ ክራይቴሪያዎችም ወጥተዋል። በተለይ ደግሞ ከዚህ ከንግድ ፍቃድ ጋር ከታክስ ጋር የተያዘ እንዲሁም ደግሞ የሚያመርቱት እቃ በተለይ ደግሞ ከኢትዮጵያ ኤሌክትሪክ አገልግሎትን ስታንዳርድ ያሟላ ነው ወይ የሚለውን ጨምሮ ከሜንቴናንሱ ከዚህ ከችግሮች ጋር ችግሮች በሚገጥሙባቸው ጊዜ ከጥገና ጋር በተያያዘ ያለውን ነገር እንዲሁ በአስገዳጅ ክራይቴሪያ ሆኖም መነሳቱን የተገለጸው ይህን ለማድረግ ደግሞ ያስፈልገው በተለይ ደግሞ ተቋማት አምራቾች ተቋማት ይበልጥ አቅማቸውን እንዲያጠናክሩ ለማድረግ እንደሆነም ነው የተገለጸው። አሁንም ያስፈልጋል ተቋማት እንደዚሁ ሀገር ውስጥ አምራቾች ተጠናክረው እንዲቀጥሉ መስራት አስፈላጊ በመሆኑ ተቋሙን በተለይ ኢትዮጵያ ኤሌክትሪክ አገልግሎት ከነዚህ ተቋማት ጋር ያሉ ችግሮችን በቅርበት ተከታትሎ ችግሮችን ለመቅረፍ ዝግጁ መሆኑን በቀጣይም በትኩረት እንደሚሰራም ነው የገለጸው ማለት ነው። አሁንም ይህ ዘርፍ በደንብ በስፋት ቢሰራበት ለበርካቶች የስራ ዕድል መፍጠር የሚችሉም እንደሆነ የተገለጸው። ምክንያቱም የኢትዮጵያ ኤሌክትሪክ አገልግሎት እንደ ሀገር በተለይ ከዚህ ከግብአቶች ጋር ተያይዞ ከውጭ የሚያመጣቸውን ምርቶች በውጭ ምንዛሬ ነው የሚያመጣውና በተለይ ውጭ ምንዛሬ የሚያወጣው የውጭ ምንዛሬ ለመቀነስ ለበርካቶች የስራ እድል ፈጠር እንዲሁም ደግሞ ተጨማሪ ቴክኖሎጂ ለሰራተኞቻቸው እንዲያስተዋውቁ እንዲሁም ደግሞ የእውቀት ሽግግር እንዲያደርጉ እድል የሚከፍት ከመሆኑ ጋር ተያይዞ በትኩረት እንደሚሰራበት፣ ተደራሽነት ኤሌክትሪክ ተደራሽነት ላይ ለመስራት ስራዎች እንደሚሰሩ እንግዲህ በአጠቃላይ በመድረኩ ላይ ተገልጿል ማለት ነው። አሁንም ውይይቶች እየተደረጉ ነው የሚገኙት። ያሉ ችግሮች ላይ ምን አይነት ስራዎች መሰራት አለባቸው የሚለው በመድረኩ ላይ በስፋት የተነሳበት ሁኔታ አለ ማለት ነው። በአጠቃላይ ያለው መረጃ ይህን ይመስላል። አመሰግናለሁ፣ በረከት